እሷ በቤቷ ብቻ አታበቃም። ለልጆቿ እናት ለባሏ ኩራት የሆነችውን ያህል ለሀገሯ የደህንነት ዋስነች። ጉልበትንም አቋምንም በሚፈትንና እስከ ህይወት መሥዋዕትነት በሚጠይቀው ውትድርና ስትሰማራ ቆራጥ ውሳኔዋ በጀግንነት መንፈስ እንደተሞላ ተሞላ ነው። በስቢል ነበር ማገለግለው አሁን እንግዲህ ብዙ አመት ለማገልገል ወደ ውትድርና ህይወት ውስጥ ብዛ ሴት ልጅ ሀገር ምን እህትም እናትም ሚስትም ነች፣ ሀገርም የምትጠራ በሴት ነው እና እንደኔ በሴትነቴ በጣም እኮራለሁ። ምክንያቱም በቃ ኢትዮጵያ ነኝ ሀገር ነኝ። ውትድርናና ሴት ያው ከባድ ነው። ግን በቃ ምንም አይነት ነገር ሳይገድበን ልክ እንደ ወንዶች ሌቱንም፣ ቀኑንም፣ ፀሐዩንም፣ ዝናቡንም ተቋቁመን ብዙ ነገር ድካም፣ ልፋት አለው። የሆነ ነገር ላይ ለመድረስ የግድ ዝምብሎ አይመጣም፣ እየለፋ እየደከምክ ነው። ዛሬ የ11 አመት ቆይታ ሲኖረኝ ብዙ ለፍቻ ደክሜ ነው። ዝምብሎ የሚሰጥ ነገር የለም። በቃ ቆራጥነት፣ ጽናት ካለ የትም ደረጃ ትደርሳለህ። በዚህ ኃላፊነት ስንሰራ በቃ ሴትነት የሚባል ነገር እኛ አይገድበንም። ይህ ለሀገር ሉዓላዊነትና ክብር የቆሙ ጀግና ሴት የመከላከያ ሰራዊት አባላት ልብ ላይም ታትሟል። ከአስቸጋሪው መልክዓ ምድር እየታገሉ የተሰጣቸውን ግዳጅ በጀግንነት ለማጠናቀቅ የሚያደርጉት ዝግጅትም አይቋረጥም። አድፍቶ የመጣን የጠላት ኃይል መመከት የሚያስችላቸውን ስልጠናም አጠናቀዋል። በተለይ በሲቪል ዓለም ለሚገኙ ሴቶች ወደዚህ ማሰልጠኛ ወደዚህ ህይወት ውስጥ ገብተው ሀገራቸውን ይበልጥ እንዲያውቁ ነው። ውትድርና ህይወት ውስጥ ስገባ ብዙ ነገር ታውቃለህ፣ ሙሉ ሰውም ትሆናለህ። በቃ ጓዳዊ ዝምድናንም እዚህ ነው የምታውቀው። ብዙ ጀግኖች፣ ብዙ መስዋዕትነት የከፈሉ ብዙ ጄኔራሎች፣ ሻምበሎች ከኛ ቀጥለው አሉ። እነሱ ጋር ለመድረስ ነው የምንጥረው እንጂ አይችሉም የሚለው በንግግር ብቻ እንደሆነ ነው ማምነው እንጂ ምንም አይነት ነገር የሚገድበን ነገር የለም እኛ ለቤቷ እመቤት የሆነችውን ያህል ለሀገሯ በጦር ሜዳ ስትገኝም ማንም አይቀድማትም። አሉባልታ አይፈትናትም። ሴትነት ለእርሷ ብርታቷ ነውና ሴት የሰራዊት አባላት ተሳትፎና ተጠቃሚነት ለማረጋገጥ እየተሰራ እንደሚገኝ የገለጹልን ደግሞ የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ሁላ ገርሽ ድረስ ናቸው። በተሰጣቸው የስልጠና ዘርፍ ብቃታቸውን እያሳዩ በተለያዩ የኃላፊነት እርከኖችም ውጤታማነታቸውን በተግባር እያስመሰከሩ ይገኛል ነው ያሉት። በተሰጣቸው የስልጠና ዘርፍ በሙሉ ውጤታማ እየሆኑ እየሰለጠኑ የሚመጣበት ሁኔታ ነው ያለው። የውጊያ ብቃታቸው የበለጠ ለማሳደግ በተለይ ተቋሙ በዘረጋቸው የትምህርት ቤቶቻችን ላይ ስልጠና እያካሄዱ ነው ያለው። በእጩ መኮንን፣ በካዴት በሙያ በተለያዩ በሎጂስቲክስ፣ በፋይናንስ፣ በስነ ልቦና፣ በመገናኛ፣ በተለያዩ ተቋሙ ባሉበት መምሪያዎች በሙሉ በዝ እስከዝህ ደረጃ እስከ ርጅመንት እስከ ጋንታ መሪ ድረስ ሴቶች የራሳቸውን ሚና እየተጫወቱ በጀግንነት እያለፉ ይገኛሉ። የኢፌድሪ መከላከያ ሰራዊት ሴቶችን ወደ ላቀ ኃላፊነትና ውሳኔ ሰጪነት የማብቃት ስራውን አጠናክሮ እንደሚቀጥል በመግለጽ ይህም በቆራጥ የሰራዊቱ ሴት አባላት ትጋት እውን እንደሚሆን ጨምረው ተናግሯል። ብዙ ሺህ ሴቶች እየመጡ ወደ ተቋሙ የሚቀላቀሉበት ሁኔታ ነው ያለው። ይህም ተቋሙ በተለይ ለሴቶች ትኩረት ነው የሚሰጠው። ሴቶች በቅተው ሀገር እንደ ሀገር ምክንያቱም ሀገር የምትመሰለው በሴት ነው። ውጤታማ የሚሆኑት በጣም ትልልቅ መሪዎቻችን ብዙ ጄኔራል የሚፈራው ከነዚህ ሴቶች ነው። ብዙ ጄኔራል ሴቶቻችን እየመጡ ነው። ቀጣይ እንዲመጡ ደግሞ እነዚህ በርትተው የሚሰሩ ከሆነ ወደ ጄኔራልነት የማይመጡበት መንገድ ምንም መንገድ የለም። ተቋሙ ከስር መሰረቱ ሴቶቹን ለውሳኔ ሰጪነት የማምጣት እንቅስቃሴ እየሰራ እየመጣ ነው ያለው። ሴቶች በተለያዩ የሙያ መስኮች ከራስና ቤተሰብ ተሻግሮ ለሀገር የሚተርፍ አቅማቸውን የመግለጥ ኃላፊነቱ የሁላችንም ነው ብለዋል።